ባለቤቱን ካልናቁ አጥር አይነቀንቁ፣ ተባለ ቆይ። ሄርሜላ አብሬ ቤት መኖር ፈልጋለሁ ነው ያልሽ? ነው ነገር እኮ ሴት ልጅ ከመጠን በላይ ፊት ከተሰጣት፣ እንዴት እኔ እንደምጠበጥበው ኳስ ወንድ ልጅን ጢባ ጢቦ ነው የምትጫወትበት ማለት ነው። እና እኔ ምልሽ በሰው ባላይ መሞላቀቅ በሰው ቤት መሞላቀቅ እንዴት እንደሚያስጠላ እንደሚደብር ቢገባሽ ኑሮ ማለት ነው። እውነቴ ነው ምልሽ ድራማውን እንኳን አሰሪውም ነበር፣ እንኳን ሬል ነገር ልታደርጊ ድራማውን እንኳን አሰሪውም ነበር። ድራማውን ቢሆንም ማለት ነው። እና እንግዲህ አይታችኋል ዛሬ ማለት ነው እንዴት እንደተሞላቀቀችባቸው እንዴ። ቢያንስ ወንድ ልጆች ናቸው የሆነት ወንድ በመሆናቸው ብቻ ይከበራሉ፣ ሊከበሩ የሚገቡ ልጆች ናቸው ማለት ነው። እንዴት ነው ፈረንጁን ና ቡና ቀራርብልኝ የምታየው? እንዴት ስብትንቂው ነው? አረ ወንድ ወንድ ልጅ እንደ ወንድ ልጅ አክብሬ የእውነት እረ፣ እንደ ሰራተኛ ቆጠረቻቸው ቆንዶ ቡና እንጀራ ምናምን ምግብ በሉኛ አላለች። እነሱ እየሰሩ የሚያቀርቡልሽ አንቺ ሰራተኛ ናቸው እንዴ? ሲጀመር ማለት ነው። ለፕራንኩም እንኳን እንትን ለማለት ቢሆንም ወንዶችን ማክበር አለበች። በዚህ ልክ ወንድ ልጅ ዝቅ አድርገሽ ና ቡና ፍላ ማለት ይሄ ተገቢ አይደለም። እውነቴ ነው፣ ተገቢ አይደለም ማለት ነው። ስጀመር ዛሬ ደግሞ በፕራንክ መልኩ የእኛን እንትን ለማወቅ ነው እንጂ አንቺ የእውነት እዛ ልኑር ወይም አብሬህ ልኑር ወይም እንደዛ እንደምት እርግጥ ነው። ነገር ግን ዛሬ ኦዶንስችን ምን ይላሉ የሚለውን ለማወቅ ነው ዛሬ በፕራንክ መልኩ ያመጣሽው፣ እንጂ እውነትና ሪል ነገር ነው ማለት ነው። እና ግን የሰው ባል ላይ እንደዚህ መሞላቀቅ ዋጋ ያስከፍልሻል። ታይ፣ ተጠንቀቂ ታይ። ደግሞ ጭራሽ ቤቷ ጭራሽ አብሬ ነው የምኖረው ቤቱ አስጠልቶኛል አላለችም እንዴ ልጁ ልጅስ ልጅ ላይ ልጁ ስ ልጅ ተ ልጅ ያለሽ ያ ልጅ እሷ ነው ተብሎ የለ እንዴ ልጅ ከልጅ በላይ ደግሞ ለቤት ድምቀት የለም የወደደና ያበደ አንድ ነው ይባል የለ ስለወደድሽ እንደው ልጅሽ ማስጠልቶሽ እንደሆነ እንጂ ከልጅ በላይ ቤትን የሚያሞቅ ሰው የለም ልጅሽ ካለ ለምንድን ነው ቤትሽ የሚያስጠላሽ ማለት ነው ወይዘሮ ዙጡ ዙጥ እውነት ይህን ሆነ እኮ ገረመኝ። ብቻ አላውቅም፣ የእውነት ምን እንደምል እና በጣም ነው የገረ